የሃና የዲኤንኤ ምርመራ አሁንም ጥያቄ ምልክት ውስጥ እየገባ ነው። በባዩሽ በተሰራው ሴራ አሁንም ስጋት ላይ ነው። ሁላችንም እንደሰገነው ምርመራው ውጤት ከዶክተር ጋር ተነጋግራ ልታስለውጣው ትችላለች ብለን ነበረ። አሁንም ግን እንደዛውን እንዳሰብነው እንዳደረገችን እንዳደረገች መረጃ እየወጣ ነው። ባዩሽ ናከል ሀናን ለምን ጠመደቻት? እጅን ያመጣቻትን ልጅ ልጅ እንዳልሆነች እያወቀች ሃና ላይ የምትጫወተውን ጨዋታ ብታቆም ይሻላል። ካልሆነ ደግሞ እግርዋን ሰብሮ ሰባብሮ መጣል ነው። አሁንም የምትሰራውን አሻጠር ከዶክተር ጋር ተነጋግራ ጉቦ ብር ከፍላ ይህን እንዲበላሽ እያደረገች መሆኑን መረጃ ተደርሶበታል። መስፍንም እንግዲህ ምንም ልጄም ባትሆንም ልጄን አደርጋታለሁኝ። ነገር ግን የዲ ኤን ኤ ውጤት ውጤቱን መጠበቁ እየተሻለ ነው። ካልሆነ ደግሞ በጣም የጸደቁ ወይም ደግሞ ቴክኖሎጂ የረቀቀበት ሀገር ይዣ ትሄዳለው፣ የነበርኩበት ቦታ በዛው እንዲህኔን እኔና እሷን እናደርጋለን። ምክንያቱም የሰላም ደምና የሃናን ደም አንድ መሆኑ ይታወቃል። ስለዚህ ሃናን ልጄ ናት ውስጤ ነግሮኛል በሚል አሁንም ይሄን ቃሉን ደግሞታል። ባዩሽ ግን ምንም ልትተኛ አልቻለችም። እንግዲህ ሜላትም ደግሞ የሀዩሽ የማነች የባዩሽን ሀሳብ ተቀብላለች። የመስፍን እንዲሁም ደግሞ የልጆቹም እንዲሁም ደግሞ የሀናንን ሀሳብ ተታ የአንድ ባዩሽን ብቻ ተቀብላ እየተራመደች ይገኛለች። ይህናክል ምን አቅምሳት ነው ምንድን ነው ያደረገቻት የሚለውን የሁሉም ሰው የጥያቄ ምልክት ነው። ባዩሽ ግን ምን አስባ ነው ይህናክል መሆኑን ለምንድን ነው ፈለገችው? የናትን ተንኮል መስራት ለምን አሰበች? የምር እርግብ የምላት ልጅ ነች ወይ ይሄን ውስጧን እያወቀ ለምንስ እንደዚህ ለማድረግ ተገደደች? የሚለው የሁላችንም የጥያቄ ምልክት ነው። ነገር ግን ይሄ መቼም የማይሳካ ያው እውነት አትሰርቅም ብላታለች። እውነት ነው እውነት አይሰረቅም። መቼም ምንም ነገር መስለ ልብስም ልትሰርቁ ትችላላችሁ፣ ብርም ጫማም፣ ምንም ነገር ይሰረቃል። በሌባ ያልተሰረቀ ነገር የለም። የማይሰረቅም ነገር የለም። ግን ሀቅ ግን ማንም መስረቅ አይችልም። ሀቅም ዘግቶ ሊወጣ ይችላልም፣ ደግሞ ይችላል ሳይሆን ይወጣል ማለት ነው። ሀቅ ሀቅ ነው። ተመነምናለች እንጂ አትበጠሰም ይባላል። ስለዚህ ባዩሽ የጊዜው ምናልባት ይሄን ተንኮል አስበሽ ከሆነ ያው የጊዜው ሊሰራልሽ ይችላል። ከዛ ውጪ ግን ልትሰርቅ እያትችልም እርግብም ደግሞ የሃናንን በመስረቅ ሀሳቧን፣ ሁሉም ነገር ፎቶ ደግሞ እንዲሁም ደግሞ ማተቡን በመስረቅ ያው ሀሳቡ የራስሽ ሀሳብ አድርገሻል። ይህ ደግሞ አንቺ ያደለሽም እና የባዮሽ በግፊት በእሷ ግፊት ተገፋፍተሽ ያደረግሽው ነገር ነው። ነገር ግን ይሄንን እስከ መቼ ነው ለምንስ ይሄንን ያክል አስፈለገ? እና አንዳንድ ሰው እውነት ለመናገር ከድራማው ስንወጣ ብዙ የሚያስቸግረው ቁሳቁስ ነገር እጅግ በጣም የሚያመልክ ሰው አለ። አሁን ይህ ሁሉም የንብረት ነው እንዴ እኔ ቤትን ትንት ወርሽ ያለሽ ብዬ ጭራሽ ኩሽና ወረስሽ ያለች ትናንትና ማለት ነው። እንዴ ቤትም ይሁን ምንም ነገር እኮ ያለ ሀቅ ሀቅ አይደለም ሀቅ ተሰርቆ የሰው ንብረት መዝረፍ የለም። ባዩሽዬ ቤት ስሚኝ። እንግዲህ አሁን እንደው በአስራ አንደኛው ሰዓት ጋሽ መስፍን መምጣቱ እጅግ በጣም ጥሩ ነው። ምክንያቱም ሜላት አሁን ሀይ የሚላት አለ። ግን በነገራችን ላይ አትሰማሙ። የመስፍን ምንም መስሚያ ወጥት ነው ግን ቢሆንም ግን እንደዚህ እያየ ለቀድ አይሄድም። አሁንም ሜላት ግን መስፍን መሮት እንዲሄድ እያደረገች ነው። በቃ በዚህ ነገር ምንም እንዳይገባ ሰራተኛ አንተና አልቀጠርክም አያገባህ ምናገባህ እያለች ያው በጉርኩም በጉርኩም እያለች እያናደረች አይኑን ይዞ እንዲጠፋ እያደረገች ነው። እሱ ደግሞ የወሰነው ውሳኔ ምንም በአይስትካከል ሜዲካሉን እች ልጅ ትችናል ሄደም ምንም እንዲሄድ ብታደርግኝም ይህን የሆነ ቦታ ሳላደርስ ፍንክች አልልም ብሏል። ሜላት ግን ሀሳቧ መስፍንን ለማባረር ነው። አናዳም፣ በነገርም አናቁራም፣ ምንም አድርጋ እንዴ ለምን መጣሁ ብሎ በስጭት ብሎ እንዲሄድ እያደረገች ነው። እሱ ደግሞ ምርጥ ሰው ነው ወስኗል፣ አልሄድም፣ ይህንን እንዴት እንደሚሆን መጨረሻ ሳላይ ምንም በቤት ብታባርርኝም ሆቴልም ሄጅ ያድራለሁ እንጂ ይህንን ሰላሳካ አልሄድም። እንኳን መጣ እንኳንም ከስንት ጊዜ በኋላ ልጆችን አገኘ ብለሽ ደስ ሊልሽ ይገባ ነበር። እኔ በመምጣቴ ግን ይኸው ብሎ እንግዲህ ያው ተቆጥቷል። ዛሬም ተጣልተዋል። ግን የዚህ ሁሉ መንስኤ ባዩሽ ነች። ባዩሽ ባዩሽ እንግዲህ እርግብን አምጥታ የዚህ ሁሉም ቤቱ በጥብጠዋለች። ግን በተቃራኒው ደግሞ ቤቱ በጥብጠዋለች የምትባለው ሃና ነች። እንዴ ሰው ልጅ እኔ በአንድ እንደዚህ ሲቀየር የምር እጅግ በጣም ነው የሚያስጠላኝ ማለት ነው። እና ማለት ያስጠላችኝ ሜላት ነች። እስካሁን ከልጆቿ እኩል እያየች ልጆች አንቺ ነች የዚ ያደረሻቸው ሙናሴ ልጅን እንግዲህ በአንቺ እንትን ነው የዳ ነው እያለች ስታሞግሳት እንዳልነበረች። አሁን ግን አይንሽ እንዳላይ በቃ ቤቱ አመስሉ ቤቱን እንትናልሽው እያለች እንግዲህ ያው በጉርኩም በጉርኩም እያለች ነው ያው እንግዲህ የማያስችል አይሰጥም አይደል? ትዕግስቱን ስጠኝ ብላ ልጅቷን አሜን ብላ ተቀብላለች። ግን የሆነ ይህ እውነቱ እስከሚወጣ ነው። አንዳንድ ሰው ቢሆን እውነት ለመናገር ይሄ ሁሉም ሲሆን ረቅዶ ይወጣ ነበር እና እንደ ኖር ክኖር አለሁኝ ለምን በአስራ አንደኛው ሰዓት ይህ ሁሉም ለምንድ ነው የምትጨነነቀው ብሎ የምር ማነኛው ሰው ትቶ ይወጣል ነበር። ግን አንዳንድ ትዕግስት የለውን ሰው ማለት ነው። ግን ትዕግስት ያላቸው ሰዎች ምንም ቢበደሉ ምንም ቢሉ በቃ አንገታቸው ደፍተው የሚሰሩ አሉ በማንነታቸውን ሲያንቋሻቸው መስማቸውን ጥጥ አድርገው ምንም እንዳልሰማ አድርገው ልክ እንደሃና ያው ምንድነው ቀን እስኪወጣ ድረስ እንትን የሚሉ አሉ የሚታገሉ ጥሩ ነው መታገሉ የሆነ ቀን ያው ሀቁ ሁሉ ወጣ ሀቃችሁም ይወጣል ማለት ነው እና ያው ትዕግስቱን ሰጥቶ ታግሶ የሚጠብቅ ሰው እውነት ነው መታገስ ዋጋ አለው የሚለውን ሐናን ይገልጻል ማለት ነው። ይሄ ሁሉ ስታረጋት ቆይታ ነገ እውነተኛ ምርመራ ተመርምሮ ተመርምሮ ልጇ ሆና ብትገኝ ምን ልትላት ነው? በምንድን ነው ብትከሳት? የምር አንዳንዴ ለማያት ጥፋት እንትን ብላችሁ ለማያት ራሱ ይከብዳችሁ አይናችሁ ገልጻችሁ። ይህ ሁሉም ያላለቻት ነገር የለም። ያው ልጇና ታውቃለች ምናልባት ታውቃለች ስላችሁ ተገፋፍታ ነው እንጂ የሆነ ትንሽ ማሳመኛ ነገር ይህ እንዴት ምናምን የሚለው ነገር ምንም ቆም ብላ ለማሰብ አልፈለገችም በአንድ ሴት ሰበብ ነው ግን ልጇ ነች ግን ከኋላ ምንድን ነው ጸጸት ይሰማታል ወይ ልጆቿስ ቢያንስ ያንዳቸው ሀሳብ ልትቀበል አልቻለችም እና ከኋላ ከሆነ እንዴት ነው ቀና ብላ የምታያቸው ነው እኔ ጥያቄ እሺ በአልዋ ስለምንድን ነው የጠላቸው በዚህ ያክል ምናልባት የሆነ ኬዝ ሊኖራቸው ይችላል ሀታ ልጆቹ እስከሚታዘቡ ድረስ ማለት ነው እየተጨቃጨቁ ነበር እንደዛ ነው ያሉት አደል ምንድው ከስንት ዓመት ይሄን ደግሞ ምንም የሚያስተምር ነገር የለውም። እዚህ ጋር ቆርጣችሁ ማለት ነው። ምናልባት መጀመሪያ ያለመግባባት ሊኖር ይችላል፣ የተለያያችሁበት የራሳችሁ ኬዝ ሊኖራችሁ ይችላል። አይዶን ነው አላቅም፣ ራሳቸው ታውቃላችሁ። ግን ምንም ቢሆን የልጆቹ አባት ነው። ከስንት ዓመት በኋላ ቢመጣ ራሱ እንዴ ተቀብለሽ እንኳን ሰላም መጣ እንኳን ልጆች፣ በቃ ምናልባት ከእሱ ጋር ላትቀጥይ ትችላለሽ፣ መልሳችሁ ላትስማሙ ትችላላችሁ ነገር ግን አደለም የልጆችሽ አባት ባለቤት ይሽቅር ነው። ማንኛው ሰው አገራችን እንግዳ ያው ክቡር ነው፣ እግር አጥሞ ነው አደል እንደሚያስቀምጡት። ስለዚህ ይሄንም እዚህ ቦታ ግን እኔ ምንም እንትን አላለኝም፣ እና እኔ እዚህ ቦታ ቆርጣቸው አውጡት ማለት ነው። ምክንያቱም የልጆቿን አባት ከስንት ዓመት በኋላ የሆነ ጊዜያ ለመግባት ፈጥራ ተለያዩ፣ በምንም ይሁን በምን ቆይቶ መጣ ልጆችን ለማየት ባለው ነገር ብቻ ኋት ይበር መጣደ። ስለዚህ ምንድ ነው እንደዚህ ማቋሸሽ ነው ነበረባት ወይስ የልጆች እንኳ ሰላም መጣ ነው ማለት ነበረባት? ምንድነው ነው ማድረግ ነበረባት? ይህን ነክ እንትን ለማለት ለምን ቸኮለች ነው የኔ ጥያቄ። ግን ልጆቹ ከሄዱ በኋላ ግን ብዙ ጊዜ በልጆች ፊት ምናምን መታረቅ ምናምን ያው አትንፋረቁ፣ ስትጣሉ ያው በራችሁ ዘግታችሁ ልጆቹ እንዳይሰሟችሁ ሜላትም መስፍንም ያው አሁን ልጆቹ ሰምቷል፣ ስትጭቃጭቁ ስለዚህ የእናንተ ጭቅጭቅ መስማት አይፈልጉም። ሜላት አንዳንዴ ስም ማለት ነው እንግዲህ የውሃናን የሜላት ልጅ ነች፣ የመስፍን ልጅ ነች፣ የማነች የሰላምና የሙናሴ እህት ነች። ከዚህ በኋላ ማለት ነው ምንም ተመጪ ነገር የለም። ያው እንትኑ ይረዝማል እንጂ ሀቅ ሀቅ ነው። ኦኬ፣ ሜላትዬ ያኔ ግን ምን እንደምትያድ አብረን እናያለን። ቅበረኝ ቅበረኝ፣ እኔ አንተን ብዬ ነው እንደዚህ ነው ሰራችኝ፣ እሷ ነች ሰበቡ ምናምን ብለሽ ሰበብ ሰበብ እንዳታበዢ። ዶክተሮቹም ደግሞ የጊዜ ጉዳይ ነው እንጂ እንደዚህ የምትሰሩ ሰዎች መጠየቅ አለባችሁ፣ በህግ ማለት ነው። ይሄ እኮ እንትን ነው የሚልም አይጠፋም፣ ይሄ ድራማ ነው። ኦፍኮርስ ድራማ ነው። ያው ኖርማሊ ስለሚሰራ በዛ እንትን ብለው ነው የሚሰሩ። ስለዚህ እናቃለ እንደዚህ አይነቶቹ በህግ በጣም ማለት አለባቸው። ሐቅ ነው ነገር ጠብቆ ይሄ ነው ብሎ የጊዜያዊ ብር ብቻ የዕለታቸው ቀጭ የሆነ ደጎስ ያለ ብር ይሰጣቸዋል። ከዛ ሀሳቡም ሁሉ ነገር ቀያይሮ በሌላ ስታይል አድርገው ያወጣሉ። ይሄም ደግሞ ሁሉም ሊማርበት ይገባል። እንደዚህ የሚሰሩ ሰዎች ብቻ ሳይ ዶክተሮቹ ብቻ ሳይሆን ይሄን የሚያሰሩ ሰዎች ራሱ ምንም የሚለያቸው ነገር የለምና ተጠያቂ ሁለቱም ናቸው ማለት ነው። አው ሐቅ በሐቅ መስራት ማለት ነው። ሐቅ በሐቅ የምን ጉቦ ነው የምን ብር መቀበል ነው። አው እንደዛ አድርጉ ካደረገችው ያው ማስተማራቸው ካልቀረ ከወጣቸው አይቀር በእንደዚህ አይነት ብትሞክሩት የተሻለ ነው እላለሁኝ እንግዲህ ነገ ሁሉም ስቆ ተደስተው በተለይ ደግሞ ሀናን ሀናንና ልጆቹ እንዲህ እንደሆኑ ያው እንደው ዝም ብሎን ካሁኑም ያስታውቃል ሞር ደግሞ እህታቸውን መቼ ስትባል አስባችሁታል የሚሰማቸውን ስሜት እጅግ በጣም ደስ የሚል ነው አደለም እነሱ እኛም ዝም ብለን እኮ እየሳቅን እያለቀስን ነው ምንም እንትን በማይለል ነበረት ነውና፣ የምር ሃናን የነሱ ልጅ ናቸው ብሎ ይፋ ከወጣ እጅግ በጣም ነው የሚያስደስተው። ደግሞ እውነት ነው፣ የጊዜው ሊጭበረበር ይችላል እንጂ እውነት መቼም እውነት ናት። ሰላማችሁ። ዛ ቪዲዮ ላይክ አድርጉት። ባይ ባይ